አልሰማሽም እንዴ? ውጤት እኮ ደረሰ። የት ውጤት? የምርመራው ነዋ። ምርመራ? የምን ምርመራ? የምን ትለኛለች እንዴ? የአንቺና ያና የምርመራ ውጤት ነዋ? ወይኔ ጉዴ! ልንዋርድ ነው። በኛ እናዋርድ ያዋርድሽ። ምን ሆነ? ነው የምንዋረደው? እንዲያ አክስቴ፣ እያምሻል እንዴ? የወይዘሮ ሜላት ልጅ እንዳልሆንኩ እያወቅሽ እንዴት ነው የምንዋረደው ትይኛለሽ እንዴ? ይሄንን ነገር ሳላስብ የቀረው ይመስልሻል? እሱን ማደጋግመሽ ነግረሽኛል፣ ግን ምን እንዳስብሽ ነው ግራ ይገባኝ። እሱን ታዩ ለምን ለምን ይቅርብኛ። ክስተ ስለማይጠቅምሽ ነዋ የራሴ ጉዳይ እኮ ነው። እንዴት ነው የማይጠቅመኝ? አንቺ ልጅ ግን ምንድነው አፍ የለቀቀብሽ? እኔ እኮ አፍ ለቆብኝ አይደለም ስለጨነቀኝ ነው። ንንጆ ይሄን ከመሰለ ምቾት አውጥተው እንዳይጥሉሽ ፈራሽ አይደል? የዲኤንኤን ምርመራው እርግብና ሀናን አስጨንቋቸዋል። ባዩሽና ዶክተሩ እንግዲህ የዲኤንኤን ምርመራውን አሳስተውታል ማለትም እርግብ ልጅ ናት በሚል ሰበብ ሀናን እንግዲህ አባረዋታል። ሰላም ውድና የተወደዳችሁ የተከበራችሁ በመላው ዓለም ላይ የምትገኙ ውድ አገሬ ልጆች እንዴት ናችሁ? እንዴት አላችሁ? በያላችሁበት ሰላም፣ ጤና፣ ፍቅር፣ አንድነት እመኝላችኋለሁ ኖላዊ ክፍል ሀምሳ እነሆ ዛሬ ይዘን መተናል። ከዛ በፊት ለዚህ ቻናል አዲስ ሲሆናችሁ እንኳን ደህና መጣችሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ ብዙዎቻችን በጉጉት ስንጠብቀው የነበረው እርግብና ና የሀና የዲኤንኤን ምርመራ እንግዲህ ዛሬ ላይ ተለቋል። ዲኤንኤን ምርመራው እንግዲህ ዶክተሩ ና የእርግብ አክስት ባዩሽ ውጤቱን አሳስተውታል። ከውጤቱ በፊት እንግዲህ የሰላም አያት ሀና ሜላት ልጅ እንደሆነች በእርግጠኝነት ስትናገር ነበረ። እንዲሁም በልጅነቷ ስታደርገው የነበረውን ድርጊት እያስታወሰች ልጅሽ እርግብ ሳትሆነ ሀናናት እያለች ስትነግራት ነበረ። ነገር ግን ውጤቱን አይቼ ነው እምፈርደው ብላ ወይዘሮ ሜላት ዶክተሩ ጋር ሄዳለች። እንግዲህ በትናንትናው እለት ያው ስለ ውጤቱ እንደመጣ ዶክተሩ ደውሎ ለሀናም ለሜላትም ነግሯቸው ነበረ። እንግዲህ ሜላት እርግብን እናቷንና ሀናን ይዛ ዶክተሩ ጋር ሄዳለች። ከዶክተሩ እንግዲህ የተረዳ ነው ነገር ቢኖር ገንዘብ ተሰጥቶት የሀናን ውጤት ለርግብ እንዳደረገው እርግብ የማህሌት ልጅ እንደሆነች ያሳያል ማለት ነው። ነገር ግን ዘጠና 99%ቱ የሀና እንደሆነ ነው የሚያመለክተው ወረቀቱ። ዶክተሩ ግን በተቀመጠበት ህዝብን ማገልገል ባለበት ወንበር ላይ ተቀምጦ እንግዲህ ሀናን በገንዘብ ምክንያት ጎድቷታል ማለት ይቻላል። የወይዘሮ የሜላት እናትም እንግዲህ ውጤቱ እንደገና እንደ አዲስ ይታይ ሲሉ በድንጋጤ እንግዲህ ሜላትንም ዶክተሩንም ይህ ነገር አይሆንም በሚል ተቆጥተዋል። እንግዲህ ማለትም ሀና የሜላት ልጅ ናት ወይስ አይደለችም በሚለው ውጤቱ እንደዚህ ከሆነ ከዛ በኋላ እኔ በራሴ መንገድ በማረጋግጠው መንገድ አረጋግጣለሁ ብለው ወደ ቤት ተመልሰዋል። እንግዲህ የሜላት እናት ሀና ለሜላት ልጅ ናት አይደ አለችም የሚለውን እንግዲህ አቮካዶና ሙዝ ገዝተው በዛ መንገድ ሊያጣሩ ፈልገዋል። እንግዲህ ሀና ያው አቮካዶ አትወድም። እንግዲህ የሜላት እናት አቮካዶ ገዝተው መጥተው ሀና ከወደደች ሀና የሜላት ልጅ አይደለችም፣ እርግብ ካልወደደች ደግሞ እርግብ ናት የሜላት ልጅ ብለው ሊወስኑ አስበዋል። የሰላም አያት እንግዲህ ጥሩ አስተሳሰብ ነው።